ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ለጸጉር መርገፍ፣ ለጸጉር መሳሳት፣ ለፎረፎር፣ ለሚያሳክካችሁ ጸጉር በፍጥነት ነው የሚያሳድገው። የሽንኩርት ውሃ በፍጥነት ነው የሚያሳድገው። ለምንድነው ብዙ ሰው የማይጠቀመው? ብዙ ሰው ያውቃል? ያምንበታል፣ ግን ሽታው ስለሚያስቸግር ነው። ግን ለውጥ እስካገኛችሁ ድረስ የራሳችሁን የአጠቃቀም ዘዴ ትቀይራችሁ መጠቀም በተለይ ፀጉራችሁ እየሳሳ ለተቸገራችሁ፣ አረ ጸጉሬ በራ ሊሆን ነው እየረገፈ ነው ላላችሁኝ፣ ይሄ ትልቅ ለውጥ ነው። የልጄን ጸጉር በጎና አርጌ እያሳየኋችሁ ነው። በተለይ በልጅነቷ በጣም ነው የምጠቀምላት፣ ለማጠብም ስለማያስቸግረኝ። አሁን እውነት ለመናገር ያስቸግረኛል። አልፎ አልፎ ነው የምጠቀምላት እና በተለይ ትንሽ እያለች አደርግላታለሁ። ሀያ ሰላሳ ደቂቃ እጠቀምላታለሁ፣ ከዛ አጥባታለሁ። ትንሽ ስለሆነ ፀጉሯ አጭር ስለሆነ ትንሽ ስለሆነች ለማጠብም ስለማያስቸግር ማለት ነው። ስለዚህ በተለይ ጸጉሯችሁን የሚረግፍ እውነቴ ነው የምላችሁ፣ ተጠቀሙት ተጠቀሙትና ከሁለት ወር ከሶስት ወር በኋላ በቃ አይ ውሸት ነው በሉኝ፣ እማየሆን ከሆነ እኔ ያው ሙሉ ኮንፊደንስ ስላለኝ ነው። ለምን ያረጋገጥኩትን ቼክ ያረግኩትን የምጠቀምላትን የምጠቀመውን ነው ለእናንተ ሼር የማረገው፣ እማ ልጠቀመውን ሼር አላረግም። እኔ ከጀመርኩኝ ለልጄ አሁን እሷ ሰባት አመቷ ነው። በቃ ከአንድ አመቷ ጀምሬ በቃ ስድስት አመት ሆኖኛል። ስለዚህ በስድስት አመት ውስጥ የተጠቀምኳቸውን ነገር ነው ያው አሁንም እየደጋገምኳቸው ስለሆነ የምጠቀማቸው ያን ነው ሼር ማረጋችሁ፣ አዲስ ነገር አይደለም። ስለዚህ ተጠቀሙት። የሽንኩርት ውሃ ዓለም የመሰከረለት ነው። እውነቴን ነው የምላችሁ መፍትሄ ነው። አንድ ጊዜ ሁለት ጊዜ አይደለም በደንብ ተከታትላችሁ ተጠቀሙ። ስለዚህ ወደ እንትኑ ሲሄድ አነስ ያሉ አንድ ስድስት ፍሬ ነው ልጬ አጥቤ፣ ከዛ ሁለት ብርጭቆ የሻይ ብርጭቆ ውሀ አድርጌ፣ ሁለት ኦር ሶስት አድርጋችሁ የሻይ ብርጭቆ ውሀ መፍጨት ቆንጆ አድርጋችሁ መፍጫ፣ ጁሰር ከሌላችሁ እንዲሁ በመፈቅፈቂያ ፍቅፍቅ አድርጋችሁ ከዛ ከፈቀፈቃችሁበት ላይ ትንሽዬ ውሃ አድርጋችሁ ለቆዳችሁ፣ ያክል ዋናው ቆዳው ስለሆነ ማለት ነው። ጨዋታው እዛ ቆዳችን ላይ ስለሆነ፣ ስለዚህ በጥጥ ነገር ወይ በእጃችሁ አድርጋችሁ መቀባት፣ ማሳጅ ማድረግ፣ ከዛለቀ ከሰላሳ እስከ ሀምሳ ደቂቃ፣ አርባ ደቂቃ ቆይታችሁ መታጠብ። በቃ ስከተቀባ ከተቀባችሁ በኋላ ትንሽ ቅባት ቆዳችሁን ቀቡት ማለት ነው። ባትቀቡትም ኖርማል ችግር የለውም፣ ብትቀቡ ኖርማል ነው። ምንም ችግር የሚያመጣው ነገር የለም። ግን እኔ ያው እቀባታለሁ። ቅባት ከቀባኋት በኋላ እና እኔ ሶስት ብርጭቆ ነው ያረኩት። ፈጨሁት ቆንጆ አርጌ ፈጨሁት አንቆረቆርኩት። ከዛ መቆየትም ይችላል እስከ አስራ አምስት ቀን ፍሪጅ አድርጋችሁ። ከለሩ ትንሽ ቀየር ይላል ሲቀመጥ፣ ኖርማል ነው። ችግር የለውም ይሄ ከለር አሁን በኋላ ላይኖር ይችላል። ለምን ያው ከለሩ ቀየር ያደርጋል፣ ግን ጥቅሙ ያው ነው ማለት ነው። ስለዚህ በተለይ ለልጆች በተለይ ለልጆች እውነት አስር ጊዜ ማለት አሁን በያው ትንሽ ስለሆነ ፀጉራቸው ብታጥቧቸውም በየአራት ቀኑ በየአምስት ቀኑ ችግር የለውም። እኔ እንደዛ ስለማድረግላት የሆነ ለውጥ እስከማይ ድር እስከማይላት ድረስ በቃ የሆነ በተለይ ሽንኩርት በጣም ጠቀምለት ነበር። አይታችሁ እኮ ነው ይህ ጸጉሯ እንዴት እንደሚያምር ወፍራም ነው ዛላው ጸጉሯ ያንጸባርቃል። አደለም ቅባት ቀን ብቻት እንዲሁ ጸጉሯ ያንጸባርቃል። ይው እዚህ መላጣ ጸጉር ላይ ነበረ የተለያዩ ነገሮች እያደረግኩ ለማጠብ ስለሚመቸኝ አጫጭር ስለሆነ ጸጉሯ ልጫም ስለሆነ በቃ እና ይሄ ጸጉር ያው ዝም ብሎ አልመጣም፣ የብዙ አመት ልፋት ነው እና ያው እንድታምነኝም ፎቶ እያስቀመጥኩላችሁ ነው። ይሄ እንግዲህ የሆነ ጊዜ ለመጀመሪያ ጊዜ ሳሎን ቤት ወስጃት ተሰርታ ነው። ያ ጓደኞቿ ሲሰሩ ቁቁ አለች አሰራኋት ማለት ነው። እና ሳታስበው ያነሳኋት ፎቶ ይሄ በእርግጥ ደብዘዝ ያለ ነው። ግን ያው ሳሎን ቤት ያው ብዙም አልመክርም ለልጆች። እኔ ለመጀመሪያ ጊዜ እንደ የተሰራችሁ ነው። አንዳንዴ ያስቸግራሉ ልጆች እና በደንብ ቀባኋት፣ ዛላውንም ቆዳዋንም በደንብ እኔ የቀባኋት ከዛ አንድ አርባ ደቂቃ ቆይቼ አጠብኳት። አለቀ እና ይሄ የተረፈኝን አስቀምጠዋለሁ። ወይ ትሪትመንት ስሰራ እንደ ማቅጠኛ እጠቀመዋለሁ። ከለበለዚያ ደግሞ ወይን ይጠቀመዋለሁ። ወይም በየሰባት ቀን አይደለም ማጥባት ድጋሚ ይሄንን ልጠቀምላት እችላለሁ። እኔ የምቀባት ተጨናንቄ አይደለም። ቤት ያፈራውን ያለኝን ቤቴ ሩዝ ካለኝ ሩዝና የሆነ ነገር አረጋለሁ። ቤት ሙዝ ካለኝ ሙዜን በቃ ይሁን የቤት ያለውን እንጂ ይሁን የሌለኝን ነገር አልቧጭርም። ስለዚህ ሰው ባለን ነገር ፀጉራችንን መንከባከብ እና ወደ ሽንኩርት ስመለስ ሽንኩርት ዓለም ዓለም የመሰከረለት ነው። ግቡ ሰርች አድርጋችሁ። በጣም በጣም በጣም በጣም በጣም በለውጡ ትደመማላችሁ፣ እውነት እና ሳትሰለችሁ ለአንድ ወር ለአንድ ሳምንት ለአስራ አምስት ቀን ሳይሆን በደንብ ተጠቀሙትና ለውጡን ታያላችሁ። በተለይ ጸጉር እየሳሳ ነው እየረገፈ ነው ላላችሁኝ፣ እውነቴን ነው። ይሄ ምንም በቃ ምንም መቶ ከመቶ ግን በአንዴ በሁለቴ የሚመጣ ነገር የለም። ይሄ በዚህ ቃል አልገባም፣ ግን በደንብ ተጠቀሙ። ሳትሰለችሁ በየሳምንቱ ተጠቀሙት። የሽንኩርት ውሀ አታቅጥኑት፣ ወፈር ይበል። መጠኑ ምኑን ማየት በደንብ ቪዲዮ እስከ መጨረሻው፣ እኔ አላበዛባችሁም። ቪዲዮ አስር ደቂቃ እንኳን አይሞላም። ይሄ እና ይ ከለሩ እያያችሁት ነው አደለ? ያ ፒንክ የነበረው አሁን ትንሽ ነጣ ብሏል። ስለዚህ ከለሩ ምንም ችግር የለውም። ለጸጉራችን ያለው ጥቅም የሽንኩርት ይሄው እዚህ ጋ እንትኑን ጽፉን አስቀምጬላችኋለሁ። በጣም በጣም በጣም አሪፍ ነው ልነግራችሁ አልችልም። ስለዚህ ቀላል ነው ስራው። ተጠቀሙ ጸጉራችሁ ተቀይሮ እንደምታመሰግኑኝ እርግጠኛ ነኝ። እኔ ባልኳችሁ መንገድ ከተጠቀማችሁ በአንዴ በሁለት የሚመጣ ነገር የለም። ቢያንስ ለጸጉራችሁ ለውጥ ሶስት ወር ስጡት፣ ከቻላችሁ ስድስት ወር። ከዛ በኋላ በቃ አይ በቃ ይሄ ውሸት ነው የሚባለው ነገር ለማለትም አይ ጥሩ ነው ለማለትም ሶስት ወር እስከ ስድስት ወር ስጡት። በቃ በቃ በደንብ ለውጥ የምታዩትበት ማለት ነው። ስለዚህ እኔ ከልምዴ ከተሞክሮ ነው የምነግራችሁ። ይ በደንብ ነው የቀባዋት ዛላውንም ማለት ነው። ስለዚህ ማሳጅ ማሳጅ ወሳኝ ነው። ምንም ነገር ስትቀቡ በደንብ ማሳጅ አድርጉ። ዝም ብላችሁ ቀብታችሁ ማሳጅ ካላደረጋችሁት ትርጉም የለውም። በደንብ ውህዱና ከእንትኑ ከጸጉሯ ከቆዳዋ የሚገናኙው ማሳጅ ስታደርጉት ነው። ስለዚህ በደንብ ማሳጅ እንዳትረሱ ምንጊዜም ነው። ምንጊዜም ቅባትም ሆነ የጸጉር ትሪትመንትም ሆነ ስትቀቡ ማሳጅ በደንብ አድርጉ። ማሳጅ በራሱ ጥቅም አለው። እንደው ምንም ነገር ሳትቀቡ እራሱ ማታ ማታ ጸጉራችሁን ማሳጅ ማድረግ በጣም አሪፍ ነው። ልተኙ ስትሉ ማለት ነው። ስለዚህ ማሳጅ ወሳኝ ነው፣ አድርጉ። ስለተከታተላችሁኝ አመሰግናለው ጥሩ ጥሩ ጥሩ ጥሩ ትሪትመንቶችን ወደፊት ያው ሼር አረጋችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ቻው